ነህር ባለፈው የወሰድ ነው ዘመን ጠጥቼ ነበር፣ አለች አንድ እህታችን መሬት የኔ ነው ነው መሬተኛ ነው እንዴ መሬት የማ አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል፣ ቤተ ክርስቲያን አይሳለም። አሁን ይሄ በምስሉ ላይ የምታዩት ካናዳ ሀገር ላይ ሊቀጳጳሱ መነኮሳት፣ ቀሳውስ፣ ዲያቆናት፣ ምእመናን ባሉበት እንደዚህ አይነት እግዚአብሔርን እናመልክበታለን በሚሉ ስፍራቸው ላይ ሲደባደቡ ከዛ በኋላ ድብድቡን በመዝሙር ሲያጅቡ ተመልክተ። አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ? ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። አምኛለው። ትናን ከእኛ ቤት ወደ እናንተ ቤት ሲሄዱ እንጨት ይሸከማሉ። ከእና ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ የኒቆሃን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ዛሬም በአዳዲስ መረጃ ተመልሼ መጥቻለሁ። የተወዳችው ኦርቶዶክሳዊያን፣ ሰሞኑን በካናዳ የምትገኝ የእናታችን የቅድስት ኪዳነ ምሕረት ቤተክርስቲያን ላይ ተቀርጾ የተለቀቀ እጅግ መነጋገሪያ ቪዲዮ አለ። በዚህ ጉዳይ ላይ ወንድማችን ቴዶ ዘሩፋኤል እዛው ስለነበረ ምንድነው የተፈጠረው የሚለውን ከሱ የምንሰማው ይሆናል። እንዲሁም በሊቀ ጳጳሱ ፈቶ ላይ ብዙ ምእመናን ተናደዋል። እጅግ የሚያሳዝን ነገር ነው። በእውነት ነው የሚላችሁ በእውነት እኚህ አባት ሊቀ ጳጳስ ናቸው ወይ የሚለውን አብረን እናያለን። በሰሚነሽ ኪዳነ ምሕረት አንዲት ልጅ የገዳሙን አስተዳዳሪ እጅግ በሚያሳዝን ሁኔታ በሶሻል ሚዲያ ላይ ስም በማጥፋት ላይ የተሰማራች ልጅ አለች ና ከገዳሙ አስተዳዳሪ በዚህ ጉዳይ ላይ ምላሽ ሰጥተዋል ማለት ነው። በመጀመሪያ ይህን አስደምጣችኋለኝ። ሁላችሁም ቪዲዮን ላይክ ና ሼር በማድረግ ጀምሩት። ለዚህ ቻናል እስከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ የሚለቀው ቪዲዮ እንደደረሳችሁ ደግሞ የደውል ምልክቱና ጫን እንዳትረሱ ጫን እንዳትረሱ። ቀጥታ ወደ አባታችን ወደ ያደረጉት ንግግር እንሄዳለን። ቀጥታ ወደ ሱ እወስዳችኋለሁ። እጅግ ጠቃሚ ነገር እየተናገሩ ያሉት ና ተከታተሉ። በቢሮ አናገርም። ቢሮ መጥቶ መምህር ባለፈው የወሰድነው ፀበል ሰበል ጠጥቼ ነበር አለች አንድ እህታችን፣ ሽታ አለው በጣም ሽታ፣ እቤት ወሰድሁ ምናልባት ኃጢአቴ በዝቶ ነው ወይ ፀበሉ ወደ ሽታ የተቀየረው ብዬ ራሴንም ፈተሽኩ አለች። እንዲህ ነው ክርስቲያኖች፣ አንዳንዴ ራሳችን መፈተሽ አለበት። ሰሚነሸች ለምን ነው ያልተሳካልኝ፣ እንዴት ነው ያልለመንኳት ብላችሁ ራሳችሁ ፈትሹ። ከዛ ጠጣሁት አለች በድፍረት። ሆዴ እንዳል ሆነ እንዳል ግልብጥ ብጣለ ሆዴ፣ ጥቁር ጳውሎስ ሆስፒታል ሄድኩና አልጋ ያዝኩ፣ ሆዴ ታጠበ፣ አስራ አምስት ቀን አልጋ ይዤተኛው። ከዛ በኋላ ካገገበች በኋላ ወደ ሰሚነች ኪዳነ ምህረት መጣችና አለቃ ቢሮ መምህር ኃይለ ማርያም ባለፈው የወሰድኩት ፀበል አንደኛ ሽታሉ፣ ሁለተኛ አስጠጣው ውስጤን በጣጠሰው አጠሰው። ምንድን ነው ፀበሉ? እሲ ውረዱና ፀበሉ ምንድን ነው ስትል የትን የቀዳሹ ስንላት ከአጥር ውጭ ላይ ከመኪና ስወርድ ልጆች ተከበሩኝና ኬትን እንደ ቅዱ አላውቅም። እሱ ፀበል አይደለም። ከላይ ከላይ ፋብሪካዎች አሉ። ፋብሪካው ውሃውን ወደ ወንዝ ነው የሚለቀው። ለካስ ኬሚካል አለው። ከዛ ልጆች ወረዱና ከወንዝ ቀዱት፣ ሽታ አለው። ልክ እኛ እዚህ ስንናገር ህዝቡ ወረደ፣ እያሸተተ የሚሸተውን እየደፋ እያሸተተ፣ ማይሸተውን ደግሞ የዮሐንስ ጸበል ሊሆን ይችላል ተብሎ ወደ ቤታቸው ዘው ሄዱ። ሲደፉ ፎቶ አነሱና እዚህ አካባቢ አሉ። ጥቂት ሰዎች ብዙ መልካም ወጣቶች አሉ። ቲክቶክ ላይ ለቀቁብን ሰሚነሽ ኪዳነ ምሕረት ጸበሉ እየተደፋ ነው ተባለ። ግን ጸበል አይደለም። እሱንም ዝም አለ። አሁን ደግሞ አንዲት ሴት እዚች በር ላይ ቅድም የነገርኳችሁ የውጩን በር፣ ይሄንን በሙሉ ቀረጸች። አሁን ይሄ ምን ቅርስ ይባላል? ቅርስ እየጠፋ ነው ተብሎ ፌስቡክ ላይ እንደማይሆን ነገር ሆነ። እኔ ስለቅ፣ እናንተ ደግሞ ኮሜንት ላይ የገባችሁ ኮሜንት ስጡ። ሕዝብ እንደያው ከትላንትና ወዲያ አንድ ዘጠኝ ወጣቶች ተሳስተናል ንስሐ እንገባለን ሰሜነሽን ስሟን እንዲያድርገናል ያለቃውን ስማ ጥፍተናል ይቅርበሉን ብለው ይቅርታ አባቶች ያደረጉላቸውና፣ ሰላም ልኪ በግበውላቸው ገዳሙ ሥራ ይሰጣቸዋል። ጠብቋሉ። አሁን አንድ ሴት ብቻ አሰግረች። ትንት ለቀቀች፣ ከትላንትና ወዲያ ለቀቀች። ሩሃማ የድንግል ልጅ የሚል እድላዊት የሚል ነው። እሷ አባቶች ጋር ማስፈራሪያ ትልክላል። ሜሴጅ መጣሁላችሁ፣ ጠብቁኝ ግዴለም። የአንድ ካህን መስቀል የያዘ ካህን፣ የእግዚአብሔር ሥጋና ደም የሚፈትት ካህን በዘፈን በጉርጉሩ ፎቶ መልቀቅ ማለት ከትውልድ ማነስ ነው። እግዚአብሔር ልቦና ይስጣ፣ ለንስሐ ያብቃት፣ ለሥጋ ወደሙ ያብቃ። ቤተ ክርስቲያን አትረግም አትረግርም። እናትዬ ዋጋ ሸማግሌ ላክም፣ እንደው እንደማይሆን አድርጋ አባቶችን ላከቻቸው። ወደ ሕግ አመለከትን፣ ሕግ እየፈለጋት ነው። አያችሁ፣ እዚህ ስርኩን ያላችሁ እድላዊ ታደሰ የመንግስት አካል ነች። በስልጣኗ ተበክታ ነው ገዳማችን እያጠፋች ያለችው እና እግዚአብሔር ለንስሐ ያበቃ። አይደለም የኔ አስተዳዳሪ ፎቶ ስም የብዙ የብዙን አባቶች ስማቸው ፎቶቸው ይለቀቅልን። በረከት እኮ ነው። እኔ እጅግ ነው ደስ ያለኝ። በዘፈን ሲሆን ግን እናንተን እግዚአብሔር ለወጣቱ ልብ ይስጥልን። አንድም ጸበል እንዳትቀዱብን አደራ። ጸበል ያልተቀዳላችሁ እኔ አንጸባራቂዎች እነኝ በሙሉ ውጭ ላይ ይጠብቋቸዋል። እዚህ አጥሩ ዐሥር ዐሥራ ሁለት አይነት ጸበል አለ። ሁሉም ሰው እየተቀዳላችሁ መገበሪያ እስክትሰፍሩ ገድል እስክታዝኑ ምግብ እስክትበሉ ድረስ ጸበሉ ሞልቶ ይጠብቃቸዋል። የሰሜነች ኪዳነ ብረት ጸበል ነው። የዛሬ ሳምንት የቅባ ቅዱስ ቀን እየመጣችሁ ተቀብ ካንሰር ያመማችሁ። ለመምህራችን ቃለ ህይወት ያሰማልን፣ ቃለ ህይወት ያሰማልን። የሚረግሟችሁን መርቁ እንደሚሉት እንደተማሩት ለእህታችን ጸሎት ከማድረግ ውጭ ምንም የተናገሩት ነገር የለም። እንግዲህ የተወደዳችሁ ውድ ኦርቶዶክሳውያን ወደ አንድ ገዳም በምንሄድበት ሰዓት ጠንቅቀን ልናቅ የሚገባውን ነገር ማወቅ አስቀድመን ይኖርብናል ብዬ አስባለሁ። ስለ ገዳሙ ስነስርዓት በደንብ አድርገን ጠንቅቀን ማወቅ ይኖርብናል። ጸበል በየት በኩል እንደሚቀዳ ጸበሉ የት ነው ያለው? ጸበል ስንገባ ምን ማድረግ እንዳለብን ሁላችንም ከሜዳችን በፊት ጠንቅቀን ልናውቅ ይገባል ብዬ አስባለሁ። እቺታችን ግን የኝን መልካም የሆኑ አባት በደንብ አድርጌ አውቃቸዋለሁኝ እጅግ የሚወደዱ አባት፣ መልካም የሆኑ አባትን ስም ለማጥፋት ለማጥፋት ብላ ሶሻል ሚዲያ ከፍታ ቲክቶክ አካውንት ክሬት አድርጋ የአባታችንን ፎቶ በዘፈን ሳይቀር የፖስተተች ነው ያለችው። ልቦናዋን ይስጣት ከማለት ውጪ ሌላ የምለው ነገር የለኝም። ይህ የምታዩት ሊቀ ጳጳስ ደግሞ እንደደረሰን መረጃ በጨረቃው ሲመት ላይ የተሾመ እንደሆነ ደርሰንበታል። በጨረቃው ሲመት ላይ የተሾሙት ደግሞ በኦሮሚያ ክልል መሆኑ ይታወቃል ማለት ነው። በዚያ አካባቢ ያላችሁ ኦርቶዶክሳውያን ባለማህተቦች ይህን ቆብ በአስቸኳይ ልታስነሱት ይገባል ብዬ አስባለሁ። እስከ መቼ ነው ዝም የምንለው? በዚህ ልክ የጳጳሳትን ክብር ለማዋረድ ተዘጋጅተው እንደዚህ ሲያደርጉ ዝም ልንል አይገባም። በኦሮሚያ የሚትገኙ ኦርቶዶክሳያን ባለማተቦች በአስቸኳይ እንደዚህ ያሉ ነውረኞች ድርጊቶች ስነ ስርዓት ልታስይዟቸው ይገባል ብዬ አስባለሁኝ። አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። እንግዲህ ከዚህ ጋር በተያያዘ አስቀደመን ልናቅለን እንረዳ የሚገባው ነገር ምንድን ነው? አንድ ሰው ቆራቢም ሆነ አይቁረብም ኃጢአትን በፍጹም ሊያደርግ አይገባም፣ የመጀመሪያ ውስጥ መታወቅ ያለበት ነው። ግን ምንም አይነት ኃጢአትን ሳይሰራ ዝም ብሎ እንደዚህ መኖር ግን አይቻልም፣ በአንድ ፐርፌክት መሆን አይቻልም። የሚቆርብ ሰውም ቢሆን ማለት ነው። ወደ ቅዱስ ቁርባን መቅረብ ማለት ቀስ በቀስ ክርስቶስን በመምሰል ህይወት ውስጥ ማደግ ነው። እድገት ውስጥ ደግሞ መውደቅ መነሳት አለ። ስለዚህ አንድ ሰው ከቆረበ በኋላ በቃ በአንድ ፐርፌክት ይሆናል አይሆንም። እሺ፣ ስለዛ ሊወድቅ ይችላል፣ በድካም ውስጥ ሊወድቅ ይችላል፣ ሊገባ ይችላል። ግን እዚህ ጋ ግን ታላቅ የምስራች አለ። ቅዱስ ጳውሎስ በእብራን መልእክቱ ምዕራፍ አራት ላይ የሚናገረው ምን ይላል? በድካማችን ሊራራልን የማይችል ሊቀ ካህናት አረኛ የለንም ይላል። የአዲስ ኪዳኑ ሊቀ ካህናት ጌታችን የኢየሱስ ክርስቶስ ነው። ሊቀ ካህናቱ የኢየሱስ ነው እና ምን አለ? በድካማችን ሊራራልን የማይችል ሊቀ ካህናት አረ እኛስ የለንም እኮ። ስለዛ በድካማችን እኮ ይራራልናል ጌታችን ኢየሱስ እያለ ነው። ስለዛ በድካም ውስጥ ለሚወድቅ ሰው ጌታ ያያቸውና ያይና ማለት ነው። ወደክ፣ ፍርድን ጠብቅ፣ ፍርድን ጠብቅ፣ ፍርድን ጠብቅ እያለ ብቻ የሚመዘግብ የሆነ ዳኛ ብቻ ሆኖ የተቀመጠ አይደለም። ይልቁንም የሚራራልን ነው። ስለዛ ልክ ስንወድቅ በድካም ውስጥ ስናልፍ አይቶ ይረዳናል። እና ተረድቶም ደግሞ የሚራራ ነውና ልጅ ድካም ውስጥ ገባ ልጄ ድካም ውስጥ ገባች ብሎ የሚራራልን የሚሳሳልን መነሳታችን የሚናፍቅ እጁን ክንዱን የሚሰድልን ጌታ ነው ያለ። ስለዚህ ከኛ የሚጠበቀው በንስሐ ወደ እርሱ ዞር ማለት ብቻ ነው። ለዛ ነው ቀጠላሉ ቅዱስ ጳውሎስ ምን የሚለው እንግዲህ ምሕረትን እንድንቀበል ይላል። ልክ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን የሚያግዘንን ያንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚ በእምነት ሆኖ ሰው በንስሐ ወደ ጌታ የሚቀርብ ከሆነ ወደ እግዚአብሔር የሚመለስ ከሆነ የኃጢአት ማስተሰሪያ የሆነ ጌታችን ኢየሱስ በአብዘን እንዳለና የኃጢአት ስርየትን ደግሞ ድጋሜ እናገኛለን። እንዲህ ያለ ታላቅ እድልን ነው ጌታችን የሚሰጠን። ስለዚህ ቅዱስ ቁርባን እንቀበላለን። ኃጢአት መስራት በፍጹም የለብንም፣ ግን ብንሰራ በድካም ውስጥ ብንወድቅ፣ በድካማችን የሚራራልን ጌታ አለን ጓግቶ መመለሳችን የሚጠብቅ ጌታን ያለን ጋይስ ይሄ እንግዲህ ተስፋ ካልሆነን ይሄ ቃል የትኛው ቃል ተስፋ ሊሆን እንደሚችልም አላውቅም። እንዲህ ያለ ጌታ ካለን እንግዲያውስ ንስሓ ደግሞ እንገባና ተመልሰን እንቆርባለን እያልን እየወደቅን እየተነሳን፣ ልክ መጽሐፍ እንደሚናገረው ጠላቴዊ ደስ አይበልህ በወድቀም እነሳለሁ እያልን እየተነሳን ወደ እግዚአብሔር እየቀረብን ቀስ በቀስ እያደግን ራሱን ወደ ክርስቶስ እናድጋለን፣ እርሱን ወደ መምሰል እናድጋለን ነው ስለዛ ኃጢአት ብሰራስ የሚለው ወደ ኋላ ያስቀረምም። ወላጆችም ልጆችን ኃጢአት ሰሪያለሽ እና አትቁረቢ አይባልም። ቆይም አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል ቤተ ክርስቲያን አይሳለም። አይሳለም ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መጥቶ አያነግዝም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርን ሲያደርግ መንግስት የሃይማኖት ተቋማትን ያበረታታል ምናምን የሚለው ጥጋቡ አይቻልም እኮ የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም ማንኛውም ስልጣን ከእግዚአብሔር ይበልጣል አይ ነቢየ እግዚአብሔር ዳዊት ምን አለ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለ ንጉሥ እኮ ነው ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ ለምንድን ነው ደስ ያለው መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው ምን ማለት መረጡ? መጣልን ባለስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉስ ብትሆን የነገስታት ንጉስ ማን ነው? እግዚአብሔር። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽ የሚሆን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበት ትልቅ ልብ ይስጠን። ትንሽ ሀብት ሲኖረው ሰው፣ ትንሽ እውቀት ሲኖረው ይጀነናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። መንፈሳዊ ጉዞ የሚሄዱ ባለሥልጣናት ጸሎት የሚያደርጉ ባለሥልጣናት ያስፈልጉናል እኮ። የሚጸልይ ሕዝብን ለመምራት እኮ ሳትጸልይ አይሆንም። የሚጾም ሕዝብ ለመምራት እየበላህ አይሆንም። ይህ ጃንደረባ ግን ባለሥልጣን ነበረ የገንዘብ የገንዘ ሚኒስትር ነበረ። ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። እኔ ምን አይነት አስገራሚ ሰው ነው! ከእኔ ጋር ናችሁ ምዕመናን? ባለሥልጣን ነው የሰውዬ፣ ባለ ሀብት ነው። ሊሰግድ ኢየሩሳሌም ሄደ። ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበረ? መጽሐፍ ቅዱስ ያነብ ነበር። ምን አይነት ሰው ነው? መጽሐፍ ቅዱስ የሚያነብ ኢትዮጵያዊ እንዴ! በእውነት ባለሥልጣን ሆኖ ቁጭ ብሎ አስቡት፣ መንፈሳዊ ጉዞ ተጉዟል። ይህን ያህል መንገዴ እጄ ደክሞኛል፣ እግዚአብሔር ይረዳኛል። ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል። ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው። ምዕመናን፣ መጽሐፍ ቅዱስ እናነባለን ወይ? ቤታችን ስንገባ ገልጠነው እናውቃለን? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው፣ እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው፣ እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው፣ ያርቃል። እሱ እሱ አይደለም የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። መመና ተከድኖ መቀመጡ አይደለም፣ መነበቡ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። ኦርቶዶክሳን ባለማተብ ቄሶችን እናንተ መጠ እያለ እንደ በግ አያርድም። በሬዎቹን በጎቹን አያርድም። እርሻውን አያቃጥልም። ላብላ ብሎ ይሰበስባል እንጂ ላብላ ብሎ አይበላውም። ወንድም ወንድሙን የበላው ለምን? መሬት የኔ ነው ነው። መሬተኛ ነው እንዴ? መሬት የማን እኛ ነን መሬት እዚህ ዓለም ላይ ብትኖሩ ስንት ዓመት ነው? እዚህ ምድር ላይ የምንኖረው መቶ ዓመት ነው ማለት ነው። መቃብር ውስጥ መሬት ውስጥ የምንኖረው ግን እስከ ምጽአት ነው፣ ሶስት መቶም አራት መቶም አንድ ሺህም ዓመት ይሁን። ስለዚህ እኛ ነን የመሬት በኦዷ የምንኖረው መሬት የእኛ አይደለችም። መሬት እነሱ ሰዎች እኔ ናቸው ብትል ይቀላል መሬተኛ ነው ከምንል የእኛ የሆነ ወደ መሬት ስንገባ ያለን ርስት ሦስት ነው ሦስት ክንድ ከስንዝር ናት የኛ ድርሻ። ሁሉም ባለ ርስት ነው። ዛሬ መሬት ኮንደሚኒየም 40 60 20 80 ባይወጣልህ እንዳትጨነቅ። መሬት ግን የማግኘት መብት አለህ ነው ሶስት ክንድ ከስንዝር ግን፣ ዘንድሮ እሱ ምድለኛ ከሆነ ነው። የአስከሬን ኮንደሚኒየም አላሉ ፉካ የሚባል ከዛች ውስጥ ያወጣና ሰባት ዓመት ሲሞላ ይጥልሃል። ታዲያ መሬትም ጭምር በማህፀኗ ከሰባት ዓመት በላይ የማታቆይበት ሁኔታ መጥቷል። አጽም ጭምር ፍርሃት እና ሰቀቀል ላይን ያለው ማለት ነው። ታዲያ ለ የትኛው ነው ምንጣለው? ለምኑ ነው ምን ገዳደለው? ምሕረታ ባትባል መቃብር ውስጥ አፈር ውስጥ ያለ ሬሳ ነው የምትባል፣ አፈር ውስጥ ያለ አጽም ነው። ለምኑ ነው መቃብር ድረስ የማይወስድ እግር ይዘን የምራቅ ማዋጫ የእንፋሎት ታክል ዕድሜ ይዘን ለመሻር የሚቸኩል እንደ ጤዛ ለመርገፍ የሚፈጥን ዕድሜ ይዘን ከአካላችን ቀድሞ የሚታሰር ምላስ ይዘን ለቋንቋዬ የቋንቋ ቋንቋ አይላለን። ነፍስ ስትወጣ ምን ቋንቋ አለ? የሰው ልጅ ትልቁ ቋንቋ ፍቅር ነው። ዛሬ ወንድምህን ብትወድግን ብትሞትም ባለ ርስትነ ክርስቶስ ዳግም ሲመጣ ለሰዎች ያደረግነውን ነገር ጠቅሶ ለሰዎች መሬት፣ ቤት፣ ምግብ፣ ልብስ ሰተን ከሆነ እኛን የዘለዓለም ርስት እማይነጠቅ፣ እማይሻር፣ እማይቀደድ ካርታ እግዚአብሔር ይሰጠናል። ትልቁን ርስት አገኛለሁ ብሎ ያቀደ ሰው በትንሹ ርስት ለመይጣለል ሰማይ እኮ የቤት ቁጥር የለም። ሰማይ እኮ እነዛ እነዚህ የሚባል የለም። አንድ የጋራ መኖሪያ ነው ያለው። በሰማይ አንድ እግዚአብሔር፣ አንድ ዙፋን። ታዲያ አንድ ላይ ለዘላለም እኖራለሁ ብሎ ያቀደ ክርስቲያን ዛሬ ወንድሙ ጋር በአንድ ቀበሌ አልኖርም ካለ እኮ ሰማይ የመሄድ እቅድ የለውም ማለት ነው። አሁን በምስሉ ላይ የምታዩት ካናዳ ሀገር ላይ ሊቀጳጳሱ መነኮሳት፣ ቀሳውስ፣ ዲያቆናት፣ ምዕመናን ባሉበት እንደዚህ አይነት እግዚአብሔርን እናመልክበታለን በሚሉ ስፍራቸው ላይ ሲደባደቡ፣ ከዛ በኋላ ድብድቡን በመዝሙር ሲያጅቡ ተመልክተናል። ይሄ ነው የፓራሳይት ነገር። ለማንኛውም ወንድማችን በዚህ ጉዳይ ላይ በትላንትና ሁለት ቀድሜ ቢንጎ ብያለሁ። እግዚአብሔር አምላክ ፈቅዶ በሁለት እግራችን ቆመን ነገሩን በአይናችን በብረቱ ተመልክተን ለማስረዳት ቻል እንጂ እንደናንተ ቢሆን እኮ ብዙ ይሆን ነበር። ጫፍ ይዛችሁ በማራገብ ብንገጫጭላችሁ ብንተራመስ ደስታችሁ ይገርማል። ግን ክርስቶሳዊነት ማለት ይሄ ነው? በአፋችሁ የምትናገሩትን ኢየሱስን መምሰል ስለምን ከበዳችሁ? የሆነ መተራመስ ውስጥ ደስታ መፍጠር፣ የሆነ ጫፍ ተይዞ ሐሰትን መንዛት፣ የሆነ ስንጥቃት ውስጥ ሰዎችን ለማዋረድ መጣ፣ ይሄ ክርስቶሳዊነት ሊሆን በፍጹም አይችልም። ወደ ልባችሁ ብትመለሱ መልካም ነው። ዛሬም ግን መናገርን የምፈልገው እኔ ያብራራሁት በዚህች አጋጣሚ የተፈጠረውን ያየሁትን እንጂ ከዚህ ቀደም ይህ ነበር ያ ነበር የሚል ምንዛሬ ውስጥ አልገባውም። የሆነ ወገን ውስጥም ገብቼ መናገርን አልሻ ቤተክርስቲያናችን የጸሎት ስፍራ እንጂ አክሲዮን ማህበር አይደለችም። የሆነ የጥቅም ግብግብ የሚፈጠርባት ማዕከል አይደለችም። ስለዚህ በምዕራብ ካናዳ ያሉ የትኛውም ችግሮች ይፈታሉ የምለው ሁሉም ምዕመን መንበርከክ ሲችልና እንዲህ ባለው የብፁዓን አባቶች ትስስር ነው ብዬ አምናለሁ። ከዚህ ባለፈ ግን የሆነ ነውጥ አካል መሆን በፍጹም አልሻም አልፈልግም። ቤተክርስቲያን አንድነትን እንጂ መከፋፈልን አላስተማረችኝ። አሁን ያለው ትናንት ከኛ ቤት ወደ እናንተ ቤት ሲሄዱ እንጨት ይሸከማሉ። ከእናንተ ቤት ወደ እኛ ሲመጡ ግን በእንጨት ላይ የተሰቀለው ጌታ ኢየሱስን ይሸከሙታል። እሺ። ሰላም ክርስቶስ በእያላችሁበት የምድር ዳርቻ ሁሉ ይብዛላችሁ። ተወዳጆች፣ የብፅዕት ቅድስት ድንግል ማርያም ልጆች፣ ውድ ኦርቶዶክሳውያን ኢትዮጵያውያን እና ኤርትራውያን፣ እኔ ወንድማችሁ ሴፈ ሚካኤል ወንድማገኝ አብየለኝ እንግዲህ ለዚህ ልጅ አንድ መልስ ለመመለስ ነው። ይህን ቪዲዮ ኮፒ ሊንክ ሼር ዱት፣ ሪፖርት አድርጉ። ለምን ምን በመረባረብ አካውንቴን ሪፖርት እያደረጉ አክቲቭ እንዳይሆን ስላደረጉብኝ ውስጥ በመግባት ኮፒ ሊንክ ሼር በማድረግ ቪዲዮውን ጀምሩት። በጣም የሚደንቃችሁ እኛ እንግዲህ ከፕሮቴስታንት ዓለም ነው ወደ ቅድስት ኦርቶዶክስ ቤተክርስቲያን የመጣ ነው የመጣ ነውም ክርስቶስ ኢየሱስን አይተ ነው። ክርስቶስ ኢየሱስን ስናይ ደግሞ ክርስቶስ ኢየሱስ የተሰቀለበትን ያ ቅዱስ ደሙን ንጹህ ደሙን ያፈሰሰበትን እንደ በግ የታረደበትን መስቀልንም ጭምር በማየት ነው ወደ ቅድስት ቤተ ክርስቲያን የተመለስ ነው። እስኪ ለዚህ ልጅ አንድ ሶስት ጥቅሶች ልስጠውና አንብቦ ከተረዳ ለሱ ብቻ ሳይሆን ለመላው ፕሮቴስታንት አንብባችሁ? መጽሐፍ ቅዱስን በደንብ ተረዱ። መጽሐፍ ቅዱስን አንብቡ። መጀመሪያ መንገድ ላይ ወታችሁ ሌላ ሌላ ነገር ከማለታችሁ በፊት መጽሐፍ ቅዱስ ምን ይላል ስለዚህ ነገር ብላችሁ በደንብ ማንበብ፣ መጠየቅ፣ መማር ይጠይቃል ማለት ነው። ዘዳግም ከቁጥር ስድስት ጀምሮ እንደዚህ ይላል፤ እድም ዛሬ አንተን የማዘሙን ይህን ቃል በልብ ያዝ፣ ለልጆችህም አስተምረው በቤትህም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሳም በእጅህም ምልክት አድርገህ እሰረው በዓይኖችህም መካከል እንደ ኪታብ ይሆንልሃል ይላል። እሺ ማርቆስ ማርቆስ 8:34 እንደዚህ ይላል። ህዝቡም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። በጣም የሚገርም ነው። እንግዲህ ሉቃስ ልጨምርለት፣ ሉቃስ 14 27ን ልጨምርለት፣ ሉቃስ 14 ቁጥር 27 እንደዚህ ይላል ማንም መስቀሌን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። አራት ነጥብ ማንም መስቀሌን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። እና እኛ ኦርቶዶክሳውያን ማህተብን የምናስረው በምክንያት ነው፣ መጽሐፍ ቅዱሳዊ ስለሆነ ነው። እንግዲህ ባለማወቅ ይሄ ወንድማችን በመንገድ ላይ ወጥቶ እናንተ የምትሸከሙት እንጨት እንጨትና መስቀልን ራሱ መለየት አቅቶት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ኃጢአት ብሎ በጎልጎታ በቀራኔው ላይ ዮሐንስ ወንጌል ምዕራፍ 19 እንደሚናገረው እዛ ላይ የተሰቀለበትን ያንን ረስቷል ማለት ነው። እና እንደዚህ የቀለለ አማርኛ በአደባባይ ወጥቶ መናገር ወጥቶ የሰውን ሃይማኖት መንቀብ ጤነኝነት አይደለም። የናይጄሪያው ዘይት ነው የፈሰሰው። እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ትድረስልህ። ወዳችኋለሁ። ቪዲዮውን ኮፒ ሊንክ ሼር ዲት ለበማድረግ ለብዙ ሰዎች አድርሱ። ሰላም ክርስቶስ ከሁላችን ጋር ይሁን። ሰላም ቆዩልኝ።